ለምን? አንደኛ ወደ ስኬቱ ወደ ገቢና ወጪው እየተጠጋችሁ ባለበት ሰዓት እንደነዚህ አይነት የገንዘብ እጥረቶች የሚፈጠሩ ከሆነ ዶሮቻችሁ እጅጉን ይጎዳሉ። ያ ማለት ለምሳሌ የመኖ ገንዘብ እንኳን አታችሁ፣ የመኖ ገንዘብ ማጣት አይደለም፣ የመኖ ገንዘብ ማጣት አይደለም። ገንዘብ እንኳን ሰው ላይ የነበራችሁ ገንዘብ ቆይቶ ቢገባ ሰዓታትን ቆይቶ ቢገባ ዶሮች አይታገሱ። ሰው ላይ ገንዘብ አለኝና ያ ገንዘብ እስኪገባልኝ ድረስ ባለው ታገሱኝ ማለት አችሉም ዶሮችን ጀማሪ ዶሮ አርቢዎች አሁን የምነግራችሁን ሶስቱ ነገሮች የግዴታ ማወቅ ይኖርባቸዋል። ወደ ዶሮ እርባታ ሳትሰማሩ በፊት የዶሮ እርባታ እንዴት ይሰራል? ምን ወደፊት ላይ ይጠብቀናል? ጥሩም መጥፎም ነገሮች አሉ። እነዚህን ሶስቱ ነገሮች ግን በትልልቁ አስቀምጬላችኋለሁኝ። ይህንን ሳትሰሙ ወደ ዶሮ እርባታ ዘርፍ እንዳትገቡ፣ ኪሳራ ያጋጥማቸዋል ወይም ያልታሰበ ችግር ይገጥማቸዋል። ስለዚህ አንደኛ ገንዘብ እጥረት እንዳያጋጥማችሁ የገንዘብ ፍጆታቸው የዶሮችን አያያዝ ከገንዘብ ፍጆታቸው አንጻር እነግራችኋለሁኝ። ዶሮች የት በተገዙበት ጊዜ ነው ወጪ የሚያስፈልጋቸው ወይስ ከተገዙበት በኋላ ነው የሚለውን ዝርዝር መረጃ ወደ እናንተ ማድረስ ነው የሚሆነው። ከዚህ በተጨማሪ ደግሞ ዶሮች ከዶሮች እንቁላል ማግኘት የምንችለው መቼ ነው? ከዶሮች እንቁላል ማግኘት የምንጀምረው በትክክል ገቢ ማግኘት የምንጀምረው መቼ ነው የሚለውንም አሳውቃችኋለሁኝ። ከዚህ በተጨማሪ ከዚህ በተጨማሪ ለምን ያክል ወራት በወጪ ላይ እንደምትቆዩም እነግራችኋለሁኝ። ሙሉ በሙሉ ገንዘብ ተኮር ናቸው ማለት ይቻላል። ዛሬ የምነግራችሁ እና መሰረታዊ ናቸው እኔ እንደማስበው በጣም መሰረታዊ የሚባሉ ናቸው። ይህንም ወደ እናንተ የማጋራ ነው የሚሆነው ዛሬ ሁላችሁም። ይሄ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ብዙዎቻችሁ ሰብስክራይብ ያላረጋችሁ አላችሁና በተለይ ለመጀመር የምትፈልጉ ካላችሁ ጠቃሚ ጠቃሚ መረጃዎችን ስለምለቅ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትሰሩ እንዳትዘነጉ፣ እንዳትረሱ ለማለት ወዳለውኝ። የእኛን ምርትና አገልግሎት ለመጠቀም የምትፈልጉ ሙሉ የማቋቋምና የፓኬጅ አገልግሎታችን በሰፊው በአርቢው ዘንድ እየተወደደ ነው ያለውና የእኛን አገልግሎቶች ወይም ደግሞ እርባታን ለማቋቋም ስትፈልጉ ሙሉ ግብዓቶችን ዶሮችን ጨምሮ በነፃ ትራንስፖርት እርባታችሁ ድረስ ስለምናደርስ የፓኬጁ ተጠቃሚ እንድትሆኑ ከወዲሁ ላሳውቃችሁ፣ ላሳስባችሁ ወዳለውኝ። ከዚህ በተጨማሪ ታዲያ በአካል መታችሁ ቢሮዎችን ለመጎብኘት ለምትፈልጉ እንዲሁም ደግሞ የእኛን ስራዎች በመረጃ መጠየቅ ለምትፈልጉ መረጃውን ለማግኘት በ0954621324 አሊያም በ0969583022 ላይ እየደወላችሁ መምጣት እንዲሁም ደግሞ በአካል መታችሁ ደግሞ ቢሮችንን መጎብኘት ለምትፈልጉ እርባታ እርባታ የሚሸተው ቢሮችንን አርቢ ጀማሪ አርቢዎችን እንግዲህ ሙሉ ግብአቶችን አካተን እየጠበቅናችሁ ነው የምንገኘው። በጣም ለትራንስፖርቴሽን ቀላል በሆነ መንገድ ነው የምንገኘው። ዱከም ከተማ እንደመጣችሁ እዛው በታክሲ የምመጡ ከሆነ መናኸሪያ አጠገብ የሚገኝ ብሉ ላይ ህንፃ ነው፣ እዛው እንደወረዳችሁ ነው የምታገኙት። ከዚህ በተጨማሪ በራሳችሁ ትራንስፖርት መምጣት ከፈለጋችሁ ዱከም ገብታችሁ ብሉ ላይ ህንፃ አንድን ሰው ብትጠይቁ እጅግ ታዋቂ የሚባል ቦታ ነው ያለው። መናኸሪያን ካገኛችሁት ሙሉ በሙሉ ብሉ ናይል ህንጻ አገኛችሁ እንደማለት ነው። በ0954 62 13 24 ከሩቅ የምትመጡ ካላችሁ ቀጠሯ ሲይዛችሁ እኔም መረጃዎችን እንድሰጣችሁ በተለይ እኔም ፈልጋችሁ የምትመጡ ካላችሁ ደግሞ እንዳትጉላሉ ቀደም ብላችሁ ብታሳውቁና ብትደውሉ ብዙ ጊዜ ከስራ አንጻር ቢሮ ስለማልቀመጥ ማግኘት ትችላላችሁ ማለት ነው። ስለዚህ እነዚህ መረጃዎች ወደ እናንተ አደረስኳችሁ። ከዚህ በመቀጠል እንግዲህ ወደ መጣሁበት መረጃ ነው የምሸጋገረው። የመጀመሪያ እንግዲህ ሶስት ዶሮ አርቢዎች ማወቅ አለባቸው ብዬ የማስቀምጠው መረጃ ምንድን ነው? የመጀመሪያው የእንቁላል ጣይ ዶሮዎችን የሚሰሩ ዶሮ አርቢዎች ለምን ያክል ወራት ነው ወጪ ላይ የሚቆዩት? ይህንን ልመልስላችሁ። የመጀመሪያው ዶሮዎችን ወደ እርባታ ከገባችሁ በኋላ የዶሮ ግዢ ትፈጽማላችሁ። እንደገና ደግሞ መኖ ወጪ ታወጣላችሁ። ነገር ግን የማያቋርጥ የሆነ ወጪ ይኖረዋል። የማያቋርጠው ወጪ ምንድነው? ዶሮ እርባታን ከጀመራችሁ ጀምሮ የማያቋርጥ ወጪ የምታወጡት ለተከታታይ ሶስት ወራት ይሆናል። ለሶስት ወራት ያክል ምንም አይነት ገቢ አታገኙም። ወጪ ብቻ ነው የምታወጡት። ስለዚህ ዶሮ አርቢዎች ለዚህ ወጪ የሚሆን ገንዘብ ሂሳብ ስሌታችሁ ውስጥ አካታችሁ መንቀሳቀስ ይኖርባችኋል ማለት ነው። በተለይ በተለይ ደግሞ ወጪው በኋላ ላይም በሰፊው ጠቅስላችኋለሁ፣ ወጪው እየበረታ የሚመጣው ወይም ደግሞ ወጪው እየበዛ እየጠነከረ መጠኑ እየጨመረ የሚመጣው ዶሮቻችሁ ወደ ምርት እየደረሱ ባሉ ቁጥር ነው ማለት ነው። ስለዚህ ጀማሪ ዶሮ አርቢዎች ልብ እንድትሉ የምፈልገው፣ በደንብ እንድታስቡበት የምፈልገው ዶሮች ጊዜ የሚሰጡ አይደሉም ዶሮች ያ ማለት የእናንተን ችግር ዶሮች የእናንተን ችግር አይተው የእናንተን ችግር ያላችሁበትን ሁኔታ ተረድተው ፋታ የሚሰጧችሁ አይደሉም። ስለዚህ ቀድሞውኑ ማድረጋለት አስፈላጊ ነው። ለዶሮቹ ያስፈልጋሉ የሚባሉ ሁሉም ነገር ካልኩሌሽን አለው። ለምሳሌ ለሚቀጥሉት ሶስት ወሩ አይደለም ለሚቀጥሉት አመት ከምናምን ራሱ ሂሳብ ሰርታችሁ ማስቀመጥ ትችላላችሁ። በጣም ቀላል ነው። በተለይ ምርት ከጀመሩ በኋላ ደግሞ በጣም ኮንስታንት የሚባል ወጪዎች ናቸው ያሉት። ስለዚህ እነዛን ሂሳብ ሰርታችሁ እንግዲህ ዶሮዎቻችሁን ማስገባት ይኖርባችኋል ማለት ነው። ስለዚህ ዶሮዎቻችሁን ካስገባችሁ በኋላ የወጪ ምናልባት እንዳላሰብኩት ነው የሚባል ነገር ብዙ ዋጋ ያስከፍላል። ሁ ወደ ፖይንት ኦፍ ላይ ሲደርሱ ወይም ደግሞ ወደ ሴክሹዋል ማቹሪቲ ላይ ሲደርሱ፣ እዛ ኤጅ ላይ ሲደርሱ ዶሮቻችሁ አመጋገባቸው እጅጉን ከፍተኛ ይሆናል። በጣም በፍጥነት ነው አመጋገባቸው የሚጨምረው። ስለዚህ ቅድም እንዳልኳችሁ ነው የገንዘብ ኢሹ የሚኖር ከሆነ እዚህን ሰዓት ላይ በጣም እንደውም ምን ይሉታል መሰላችሁ፣ በውጮች ይሄ የፖይንት ኦፍ ሌይ ታይም በጣም ክሪቲካል የሆነ ጊዜ ነው ይሉታል። በጣም ሲሪየስ የሆነ ጊዜ ነው ይሉታል። በጣም ሊታሰብበትና ችግር ብትፈጥሩ እጅግ ልትጎዱበት የሚችሉት አይነት ስራ ነው ፖይንት ኦፍ ሌይ። እያሽካካች ያለችን ዶሮ ወይም ደግሞ መንጋው እንቁላል ወደ መጣሉ እየደረሰ ያለን በጣም በጣም አሳሳቢ የሆነ ጊዜ እናንተ ከዛ አካባቢ ልትለዩ ልትለዩ ዶሮቻችሁ ልትለዩዋቸው የማይገባ ሰዓት ቢኖር ፖይንት ኦፍ ላይ ነው። ከመቼ ጀምሮ ዶሮቻችሁ ከ17ኛ ሳምንት ጀምሮ ለምን አንደኛ ወደ ስኬቱ ወደ ገቢና ወጪው እየተጠጋችሁ ባለበት ሰዓት እንደነዚህ አይነት የገንዘብ እጥረቶች የሚፈጠሩ ከሆነ ዶሮቻችሁ እጅጉን ይጎዳሉ። ያ ማለት ለምሳሌ የመኖ ገንዘብ እንኳን አታችሁ። የመኖ ገንዘብ ማጣት አይደለም። የመኖ ገንዘብ ማጣት አይደለም ገንዘብ እንኳን ሰው ላይ የነበራችሁ ገንዘብ ቆይቶ ቢገባ ሰዓታትን ቆይቶ ቢገባ ዶሮች አይታገሱ። ሰው ላይ ገንዘብ አለኝና ያ ገንዘብ እስኪገባልኝ ድረስ ባለው ታገሱኝ ማለት አችሉም። ዶሮችን ዶሮች ሰዓታቸውን ጠብቀው እናንተ ገንዘብ አገኛችሁም አላገኛችሁም፣ ዶሮች ሰዓታቸውን ጠብቀው መብላትና መጠጣት አለባቸው። እስፔሻሊ መኖም በተመለከተ። ስለዚህ ጥንቃቄ ሊደረግበት የሚገባው ጉዳይ ምንድን ነው? መውጣት ያለበት ወጪ ከወዲሁ ማወቅ ይቻላል፣ ወደ እርባታው ሰዓት ገቡ በፊት ራሱ መነሻ ካፒታላችሁን የሚወስነው ወደፊት የምታወጡት ወጪ ነው። ስለዚህ ያንን ኮንሲደር አድርጋችሁ መንቀሳቀስ ይኖርባችኋል ማለት ነው። ስለዚህ እነዚህን ጉዳዮች ከግምት ውስጥ እንድታስገቡልኝ የምፈልገው ዶሮዎች በምንም አይነት የመኖ እጥረት ወይ የገንዘብ እጥረት ሊታገሷችሁ አይችሉም። ሊታገሷችሁ አይችሉም ማለት እጅጉን እጥፍ ድርቡን ይጎዷችኋል። ከነበረው ጉዳት የበለጠ እንዲጎዷችሁ ያደርጋል። ስለዚህ ዶሮዎች አይታገሱም። ዶሮቻችሁ የሚያስፈልጓቸውን ግብዓቶች ሙሉ በሙሉ ወይ አዘጋጅታችሁ ሊሆን ይችላል፣ ወይ ለማዘጋጀት ገንዘቡ ማዘጋጀት ይኖርባቸዋል፣ ግብአቶቹን የምገዙባቸው ማለት ነው። እነዚህ ሬድ የሆነው መዘጋጀት አለባቸው። ከከሌ ከሌ ገንዘብ አለኝ ከዚህ ገንዘብ ስለ በምኞት የሚሰራ ስራ አይደለም፣ ወይም ደግሞ በተስፋ ወደፊት በሚመጣ ገንዘብ የሚሰራ ስራ አይደለም። ስለዚህ እነዚህን ጉዳዮች ከግምት ውስጥ እንድታስገቡልኝ ይፈልጋለሁ። በሁለተኛ ደረጃ ያስቀመጥኩላችሁ እንግዲህ እንዳልኳችሁ ለተከታታይ ሶስት ወራት ያክል ምንም አይነት ወጪ የለም ብያችኋለሁ። ምንም አይነት ገቢ የለም ይቅርታ። ገቢ የለም ወጪ ብቻ ነው ብያችኋለሁኝ በተለይ እንቁላል መስራትን የምትፈልጉ ካላችሁ ማለት ነው ስለዚህ ዶሮቻችሁን ገዝታችኋል ወደ እርባታ አስገብታችኋል ካስገባችሁ በኋላ የሚጠበቅባችሁ ማክሲመም ማክሲመም ሶስት ወር ወጪ ይጠብቅባችኋል ይህንን ተዘጋጁበት ሌላ ሁለተኛ ደረጃ ደግሞ ያስቀመጥኩላችሁ ነገር ምንድን ነው ዶሮቻችሁ እንግዲህ ለሶስት ወሩ ያክል ወጪ አውጥታችኋል ለሶስት ወሩ ያክል ያወጣችሁት ወጪ ደግሞ ወደ ገቢው ደግሞ ስትመጡ ወደ ገቢው ሲመጣ ደግሞ በአንድ ጊዜ ደግሞ ወደ ገቢው አይመጣም። ያ ማለት ምን ለማለት ፈልጌ ነው? ገንዘቡ አሁን ለምሳሌ ዶሮቻችሁ እንቁላል በመጣል ጀምረዋል። እንቁላል መጣል ጀመሩ ማለት ግን እናንተ ኤክስፔክት እንዳደረጋችሁት ትርፍና የተጣራ ትርፍ የምታገኙበት ሂደት ውስጥ በአንድ አይገባም። ዶሮች ለምሳሌ የነዚህ የኦቨርዴክት የምንላቸው ወይም ደግሞ የማህፀን ቧንቧ የምንላቸው መዳበር ይኖርባቸዋል መዳበር ይኖርባቸዋል። ለምሳሌ እናንተ ለምሳሌ ሴቶች እያዳመጣችሁኝ ካላችሁ እናቶች እያዳመጣችሁኝ ካላችሁ እናቶች የመጀመሪያ ልጅ ይከብዳል ይባላል አይደል? ሁለተኛ ልምድ ይኖራችኋል፣ በጣም ቀላል ነው ይባላል። ሶስተኛ አራተኛ ኖርማል እያረጋችሁ ትመጣላችሁ። ልክ እንደዛ ማለት ነው። ዶሮችም በተመሳይ ናቸው። ይሄ ኦቨዲክት የምንለው ወይም ደግሞ የማሕፀን ቧንቧ የምንለው ሂደት ሂደትን ይፈልጋል፣ ጊዜን ይፈልጋል እንቁላልን ለማምረት ስለዚህ ዶሮቹ የመጀመሪያ እንቁላል ምርታቸው ላይ ወይም ደግሞ ፖይንት ኦፍ ሌይ ከደረሱ በኋላ እንቁላል ማምረት ይጀምራሉ የምስራች ይታይላቸዋል የምስራች ከታየ በኋላ ቀስ በቀስ ዶሮቹ ወደ እንቁላል ምርት ዶሮች ወደ እንቁላል ምርት እየገቡ እየገቡ እየገቡ ይሄዳሉ ስለዚህ በሁለት ነገር እንድትረዱኝ የምፈልገው ነገር ምንድነው ዶሮቹ መጣል እንደጀመሩ መቶ ፐርሰንት እንቁላል አይጣልም አንድ ከግምት ውስጥ እንድታስገቡ የሚፈልገው ያ ማለት ለምሳሌ አንድ አንድ ጀማሪ ዶሮ አርቢ አንድ ሺ ዶሮዎችን አስገብቷል። አንድ ሺ ዶሮዎችን አስገብቶ አይ እነዚህ ዶሮዎች እኮ ለሶስት ወር ወጪ አውጥቻለሁ። ስለዚህ ሁሉም ጀምሩ ማለት አይችልም። አያያዝ፣ አንደኛ አያያዝ፣ ሁለቱን መቶ ፐርሰንት ያሉትን ዶሮዎች እንቁላል እንዲጥሉ አያደርግም። የፈለገ ኤክስፐርት ብትሆኑ። ነገር ግን ምንድን ነው የሚያደርገው ፍጥነቱን ይጨምረዋል። ጊዜውን በጣም ያሳጥረዋል። በአጭር ጊዜ ውስጥ ዶሮቻችሁ ፒክ ፕሮዳክሽን ላይ እንዲገቡ ወይም ደግሞ ዘለው እዛ ላይ እንዲወጡ ያደርጋችኋል ማለት ነው። ስለዚህ አያያዝ የሚለውን ከግምት ውስጥ አስገቡልኝ። እንግዲህ ይህንን ከተመለከትን ይህንን ከተመለከትን አንድ ያው ዶሮቻችሁ ቀስ ብለው ወደ ምርት መግባታቸው ነግሬያችኋለሁ። በዚህ ሂደት እንግዲህ ቀስ በቀስ ነው እንቁላሉ ወይም ደግሞ ሽያጭ እያደረጋችሁ ከጊዜ ወደ ጊዜ የምታደርጉት ሽያጭ ከፍ እያለ እየጨመረ እየጨመረ እየጨመረ፣ በዛው ልክ ወጪውም እየጨመረ በተመሳሳይ መልኩ እንግዲህ ከስንት ሳምንት መሰላችሁ? ከሶስት እስከ አራት ሳምንት ባለው አንድ ወር ገደማ በሉት ፒክ ፕሮዳክሽን ላይ ይወጣሉ። በቃ ከዛን ጊዜ ጀምሮ ነው እንግዲህ ስራ በጣም እየተቀላጠፈ የሚመጣው ማለት ነው። በጥሩ ሁኔታ ሽያጭ ታረጋላችሁ፣ በጥሩ ሁኔታ ትርፍ ታገኛላችሁ። ከዚህ ወዲህ ነው እንግዲህ ማለት። ስለዚህ ዶሮቻችሁ በአንድ ጊዜ ወደ ምርት እንደማይወጡ ማወቅ አስፈላጊ ነው። ሁለተኛ ወደ ምርት ቶሎ ማለመውጣታቸው አይደለም፣ ወይም ደግሞ በአንድ ጊዜ ያሏችሁ ዶሮዎች እንቁላል አለመጣላቸው ብቻ አይደለም። የሚጣለው እንቁላል ፒው ሳይዝ እንቁላል ነው። የመጨረሻዋ ዶሮዎች የሚጥሏት እንቁላል ወይም ደግሞ ትንሿ የምትባለው ፒው ሳይዝ እንቁላል ከ38ኛ ግራም ከ38 ግራም እስከ 41 ግራም መመዘን የምትችል ፒው ሳይዝ እንላታለን፣ ፒው ሳይዝ ኤግ እንላታለን። ስለዚህ የዚች እንቁላል ሽያጯ ደከም ያለ ነው፣ ፈላጊም ብዙ የላትም። ስለዚህ እንደምትጠብቁት የማይሆኑ አሁንም በተጨማሪ ዶሮዎቻችሁ ለምሳሌ የመጀመሪያውን እንቁላል እንደጣሉላችሁ ትንሽ እንቁላል ትጣላለች። ያቺ ዶሮ መልሳ ስትጥል በተወሰነ መልኩ ማሱ ይጨምራል። ኤክስ ሳይዙ ትንሽ ወደ ወደ ስሞል ሳይዝ ቀረብ የሚልበት አጋጣሚ አለ። እንግዲህ ስሞል ሳይዝ ካለ አንድ ስቴፕ ከጨመረና ሚዲየም ሳይዝ ውስጥ ከገባ በቃ ኖርማል እንቁላል መሆን ይጀምራል ማለት ነው። ኦልሞስት ከ55 ግራም በላይ መመዘን ይጀምራል ማለት ነው። ስለዚህ ያው እንቁላል ያው ትልልቅ ይሁንልኝም ማለት አይቻልም፣ ዶሮዎችን ትጎዳላችሁ። በተጨማሪ ደግሞ የመኖ ኮንሰፕሽናቸው እንዲጨምርም ያስፈልጋል። ይሄንን ካደረጋችሁ ይሄንን ከፈለጋችሁ ስለዚህ እሱ ሌላ ሳይንስ ነው። በቀጣይ እንግዲህ ርዕስ ውስጥ አካተቼ እመጣላችኋለሁ። ነገር ግን ዶሮቻችሁ ፒዩሳይዝ እንቁላል ዶሮቻችሁ መጀመሪያ ይጥላሉ። ያንን ፒዩሳይዝ እንቁላል ከጣሉ በኋላ በጊዜ ሂደት እንቁላል ምርታቸውም እየጨመረ እነሱም የኦቨርዲክታቸውን እያዳበሩ ይመጣል። የማህፀን ቧንቧ እየዳበረ ይመጣል ትልልቅ ኤክሼሎቹን ማምረት ይጀምራል። ወይም ደግሞ በውስጣቸው የሚገኙ ዮኮች ማድረግ ይጀምራሉ፣ እንቁላል አስኳሉ ማለት ነው። ስለዚህ ሂደት አለው ማለት ነው። ይሄ ሁሉ ጊዜ አሁን የማወራችሁ ነገሮች እነዚህ ሁሉ ችግሮች ግን በሶስትና በአራት ሳምንት ውስጥ የሚፈቱ ችግሮች ናቸው። ተፈጥሯዊ ነው፣ ተፈጥሯዊ ነው። ሌላችሁ የምፈልገው ነገር እናንተ ከጊዜው በላይ ማፋጠን ትችላላችሁ፣ ነገር ግን ይህንን ሂደት ዘላችሁ ወደ ትልቁ እንቁላል ወይም ወደ ላርጅ ሳይዝ ወይም ደግሞ ወደ ሚዲየም ሳይዝ ቀጥታ ትራንዚሽን ማድረግ አትችሉ። ስለዚህ ልትረዱኝ የሚገባው ነገር ምንድን ነው? ዶሮ እርባታ ላይ የሚገቡ ዶሮ አርቢዎች የመጀመሪያ ሁሉም ዶሮዎች ያሏችሁ አምስት መቶ ዶሮዎችን አስገብቻለሁ፣ ስለዚህ አምስት ዶሮ ሆኗችኋል እንቁላል መጣል መጀመር አለባቸው። ስለዚህ ሁሉም መጣል አለባቸው አይባልም። አንድ ሁለተኛ ነገር ደግሞ ትልቅ ትንንሽ እንቁላል ሆነብኝ አይባልም። ዶሮቻችሁ ከሀያ ስድስተኛ ሳምንት በላይ ሆነው ትንንሽ እንቁላል ስቲል ካለ ችግር አለ ማለት ነው። የያዝጉለት የመኖ ጉዳይ በደንብ የሚታሰብበት ይገባል። በተጨማሪ ደግሞ የዶሮቻችሁን የቦዲ ዌት ከግምት ውስጥ ማስገባት አስፈላጊ ነው። ትንንሽ አንደርዌት የሆኑ ዶሮዎች በፕሮዳክሽንም በጣም ደካማ ናቸው። የሚጣለው የኤግ ማሱም በጣም አነስተኛ ነው ማለት። እነዚህ ሁሉ ነገሮች ከግምቱ መግባት አለባቸው ማለት። ስለዚህ ዶሮቻችሁ ሁሉም በአንድ ጊዜ ወደ እንቁላል ምርት እንደማይገቡ አውቃችሁ እንደገና የሚጣለው እንቁላል አነስተኛ ስለሆነ ታዲያ በዚህን ጊዜ እንቁላሉ ምርቱ ደካማ የሚሆንበት ወቅት ነው ጀማሪ ስለሆኑ እንደገና ደግሞ እንቁላሏ አነስተኛ ነች ብዙ ፈላጊ ላይ ኖራት ይችላል ዋጋም በተወሰነ በሰባ 8 ሳንቲም በእንቁላል ከትልልቁ እንቁላል ልዩነት ይኖረዋል ዝቅተኛ ነው ስለዚህ እነዚህ ሁሉ ካሉ ስለዚህ በዚህ ሲዝን ውስጥ ፐርፌክት እናንተ ያለማችሁትን ወይም ደግሞ ያንን አመቱን ሙሉ ሰበስበዋለሁ ያላችሁትን ገንዘብ ፐርፌክት አታገኙም ማለት ነው ከዛ ቀነስ አድርጋችሁ ማሰብ አስፈላጊ ነው። ይሄንን ግን እንድታስቡልኝ የምፈልግ ለአንድ ወር ብቻ ነው። ለአንድ ወር ብቻ ቻሌንጅ ሊያደርጋችሁ ይችላል። ስለዚህ ከአንድ ወር በኋላ ግን እንደናንተ አያያዝ ዶሮቹ እንቁላልጣይ ዶሮች ይባላሉ። ይሄ በቃ ማቾርድ የሆኑ ዶሮች ይሆናሉ ማለት ነው። ዶሮቻችሁ ማቾርድ ይሆናሉ። በሁሉም ነገር በአመጋገብም፣ በአጠጣጥም የሆነ ኦንትራክ የሚሄድ ነገር የማይዋዥቅ የማይጨምር የማይቀንስ አይነት ነገር ነው። አያያዛችሁም ራሱ ብዙ ለውጥ የሌለበት ብዙ ለውጥ የሌለም። ለውጥ አለ ማለት ስትረስ አለ ማለት ነው። ስትረስ ካለ ፕሮዳክሽን የለም ማለት ነው። ስለዚህ ለውጥ የሌለበት አሰራር የምትሰሩበት ይሆናል ማለት ነው። ከዚህ በተጨማሪ ከዚህ በተጨማሪ እንግዲህ አሁን መለስ ስላድርጋችሁና ወደ ቅድም አሁን ሶስተኛ ነጥብ ላይ ደርሻለሁኝ። እንድትገነዘቡልኝ የምፈልገው ቅድም እንዳልኳችሁ ነው ለዶሮቻቹ ወደ ፖይንት ኦፍ ላይ ሲደርሱ ወይም ደግሞ ወደ ሴክሹዋል ማቹሪቲ ላይ ሲደርሱ እዛ ኤጅ ላይ ሲደርሱ ዶሮቻቹ አመጋገባቸው እጅጉን ከፍተኛ ይሆናል። በጣም በፍጥነት ነው አመጋገባቸው የሚጨምረው። ስለዚህ ቅድም እንዳልኳችሁ ነው የገንዘብ ኢሹ የሚኖር ከሆነ እዚህን ሰዓት ላይ በጣም እንደውም ምን ይሉታል መሰላችሁ፣ በውጮች ይሄ የፖይንት ኦፍ ሌይ ታይም በጣም ክሪቲካል የሆነ ጊዜ ነው ይሉታል። በጣም ሲሪየስ የሆነ ጊዜ ነው ይሉታል። በጣም ሊታሰብበትና ችግር ብትፈጥሩ እጅግ ልትጎዱበት የሚችሉት አይነት ስራ ነው ፖይንት ኦፍ ሌይ። እያሽካካች ያለችን ዶሮ ወይም ደግሞ መንጋው እንቁላል ወደ መጣሉ እየደረሰ ያለን በጣም በጣም አሳሳቢ የሆነ ጊዜ እናንተ ከዛ አካባቢ ልትለዩ ልትለዩ ዶሮቻችሁ ልትለዩዋቸው የማይገባ ሰዓት ቢኖር ፖይንት ኦፍ ሌይ ነው። ከመቼ ጀምሮ ዶሮቻችሁ? ከ17ኛ ሳምንት ጀምሮ በቃ ከ17ተኛ ሳምንት ጀምሮ በእርግጥ ከ12ተኛ ሳምንት ጀምሮ፣ በቃ ይሄ ስራ የምትሰሩበት ነው። ዶሮቻችሁን እንክብካቤ የምታደርጉበት ነው። በቃ የማትለዩቸው ናቸው። በቃ ወደ እንቁላል ምርት ሊደርሱላችሁ ነው። ጥሩ እንክብካቤ ያ ማለት ምንድን ነው? ልትወልድ ያለች ሴት እንዴት ነው እንክብካቤው? የጤና ክትትሏ እንዴት ነው? ሊመጣ ነው አደለ ልጁ ሊመጣ ነው። እርግዝናው ቀኑ እየደረሰ ነው። ልጁ ሊመጣ የሚችልበት ሁኔታ እየተጠበቀ ነው። ወይም ደግሞ ምጥ የምጥ አይነት ስሜት እስኪሰማት ነው፣ አይደለም የሚጠበቀው? በተመሳሳይ ይሄንን ሀሳብ ወደ ዶሮቹ ሰዱት። በተመሳሳይ ማለት ነው። ዶሮቻችሁ ልክ እንቁላሉን የመጣል ሀሳብ ሲኖራቸው፣ በነገራችን ላይ አንድ ዶሮ አንድ ዶሮ የመጀመሪያውን የሚባለውን እንቁላሏን ስትጥል ከአስር ቀን በፊት ነው ዝግጅት የምታደርገው። ለምሳሌ ዶሮቻችሁ አራት ቀን አራት ወር ከሀያ ቀናቸው እንቁላል ጀመሩ ብንል ከአራት ወር ከአስር ቀን ጀምሮ ዶሪቷ እንቁላሉን ያንን አንድ እንቁላል የመጀመሪያውን እንቁላል ለመጣል አስር ቀን ሬስትለስ ነች። በቃ በጣም በስትረስ ውስጥ ነች የምትኖረው ማለት። በጣም ዲፕረስድ ይሆናሉ ዲፕሬሽን ውስጥ ይገባሉ። ስለዚህ ዶሮዎቻችሁ በዚህ አይነት ሰዓት ደግሞ እናንተ ተጨማሪ አይነት ችግር እንዳትፈጥሩባቸው። በጣም ክሪቲካል የሚባል ታይም ነው በጣም ሊታሰብበት የሚገባ ሰዓት ነው እና በጣም እና አርቢው ራሱ አይታችሁ ከሆነ አርቢው ራሱ ሞራል የሚሰማው ጊዜያቸው እየደረሰ ነው። እያሽካኩለት ነው። በቃ በጣም ደስ የሚል አይነት ድባብ ያለው ሲዝን ነው ወቅት ነው። በቃ ሳምንት ነው ማለት ይቻላል፣ ለዶሮዎች ማለት ነው። ዶሮዋ ግን ያው እንግዲህ በጣም ዲፕረስድ የምትሆንበት፣ በጣም ሬስትለስ የምትሆንበት፣ በጣም በቃ የሚያቅበዘብ ብዛት እረፍት የሚነሳት አይነት ታይም ላይ ትሆናለች ማለት ነው። ስለዚህ ከዚህ ጋር ተያይዞ ታዲያ እናንተ በዚህን ሰዓት ምንድን ነው ዋናው አላማ? የመኖ እጦት፣ የመኖ ኳሊቲ መውረድ፣ የማኔጅመንት መበላሸት እነዚህ ሁሉ አሉ ማለት ቻው። ነጋቴ ዶሮ አለኝ ብላ እንዳታስብ፣ ዶሮ አለኝ ብላችሁ እንዳታስቡ ስለዚህ ከዚህ ጋር ተያይዞ ጥንቃቄ ማድረግ ያለባችሁ ነገር ምንድን ነው? በዚህ ክሪቲካል በሆነ ታይም ላይ ዶሮቻችሁ እናንተን ይፈልጋሉ። ሰራተኞቻችሁን ጥረት ይፈልጋሉ። የእናንተን ጉብዝና ይፈልጋሉ። ከዚህ በተጨማሪ ምንም አይነት የገንዘብ እጥረት አይፈልጉም። ምንም አይነት እንዳልኳችሁ ወጪያቸው በጣም እየጨመረ ነው። ዶሮቻችሁ ወደ ምርት እንቅስቃሴ ሲጠጉ ዶሮቻችሁ የቫይታሚን የኤግ ቡስተር ኤግ ስቲሙላንት ስቲሙሌት የሚያደርጉ እነዚህ ፎሊክል ቫሪያን ኤፍኤስኤች የምንላቸው አሉ። እነዚህ ፎሊክል ስቲሙሌሽን ሆርሞን የምንላቸው የሚነቃቁበት እድሜ ነው ወይም ደግሞ ዶሪቷ ሴክሹዋል ማቹሪቲ ላይ የምደርስበት ነው። ፎሊክሎቹን መልቀቅ፣ ወደ ማህፀን ቧንቧ መላክ የምትጀምርበት እድሜ ላይ ነች። ስለዚህ ማነቃቂያ ምን ትፈልጋለች? አንድ ብርሃን፣ ሁለተኛ የመኖ ጭማሪ ከዚህ በተጨማሪ ደግሞ ስቲሙሌት የሚያደርጉ ቫይታሚኖች ያስፈልጓችኋል። ስፔሻሊ ቫይታሚን ኤ፣ ቫይታሚን ዲ ሲሪ ቫይታሚን ኢ እና ቫይታሚን ኬ በጣም ስፔሻል የሆኑ በጣም አስፈላጊ የሚባሉ በጣም በጣም በጣም ስቲሙሌት ሊያደርጉ የሚችሉ ዶሮቻችሁ ሊያነቃቁ የሚችሉ የማህፀን ቧንቧን የኦቪዲክትን ሊያዳብሩ የሚችሉ ናቸው ማለት ነው። ስለዚህ እናንተን ይፈልጋሉ። በአጠቃላይ ግን ስለ ሌላ አይነት ርዕስ እንዳልገባባችሁ ስሜታዊ ሆኜ ማለት ነው። ስለዚህ ሶስቱን ርዕሶች እንድታቁል ይፈልጋሉ። ሶስቱን ርዕሶች እንድታቁል ይፈልጋለኝ። በተወሰነ መልኩ ሀሳቡ እንደጨበጣችሁበት ተስፋ አድርጋለሁኝ። ምንም ሳላስብ ነው ያወራሁላችሁ። ምንም ማስታወሻ ሳልይዝ ነው ያወራሁላችሁ። ብቻ ቪዲዮ መልቀቅ ስላለብኝ ትንሽ የኛው ቻናሌ እየረሳሁት ነው ያለሁት እና እንደገና ለጀማሪ ዶሮ አርቢዎች ደግሞ የተለያዩ መረጃዎችን ለመስጠት በተከታታይ ቪዲዮች እለቃለሁ። ምናልባት የቪዲዮ ተመችቶናል ካላችሁ ላይክ ብታደርጉ እኔንም ታበረታቱኝ። ያላችሁ ጥሩ ጥሩ ኢንፎርሜሽን ወደ እናንተ ይላችሁ መጣለኝ። ሰብስክራይብ ያላረጋችሁና አይታችሁ የምትወጡ ሰዎች አላችሁ እባካችሁ ቤተሰብ ሁኑ። ሱስ የሚያስይዙ መረጃዎችን በቀጣይ ብዙ መረጃዎችን ለቅላችኋለኝ፣ እና ከዚህ ከእንቁላል ገበያ ጋር ከዶሮ ገበያ ጋር እንዲሁም ደግሞ የተለያዩ መረጃዎችን የምትፈልጉ ከሆነ ደግሞ በጽሁፍ እለት ተእለት ቀን በቀን የሚለቀቁ መረጃዎች አሉ፣ ደቂቃ በደቂቃ የሚለቀቁ መረጃዎች አሉ። በቴሌግራም ቻናላችን ላይ ገብታችሁ ማግኘት ትችላላችሁ። የቴሌግራም ቻናላችን መጠሪያው አይንሸት ፋርምስ ነው። አይንሸት ፋርምስ የ ቴሌግራም ቻናላችን ነው። ቲክቶክ ላይ እንደዛው የፑልትሪ 75 ብላችሁ ዩዘርኔሙን ብጽፉ ይመጣላችኋል፣ ወይ አይን ሸትፋርም ብላችሁ ብትመጡ ይመጣላችኋል። እንዲሁም ደግሞ ትልቁ ቻናላችንን ከ56 ሺህ በላይ ተከታዮች ያሉት ደግሞ ትልቁ ቻናላችን ነው። በዩቲዩብ ቻናላችን እንደ ኢትዮጵያ ቁጥር አንድ የሚባል ነው። አመታቶችን ሰርተንበታል። አመታት ለአመታት ያክል የወደቅንበት የተነሳንበትን የሰራናቸውን የሞከርናቸውን ኪሳራ የደረሱብንን ያቋቋምናቸውን ያሰለጠናቸው በኤቭሪቲንግ የምታገኙበት ነው። በቃ መነሻችን ስራችንን እኛን የሚገልጽ አይነት የዩቲውብ ቻናል ነው። አብሮን ያደገ አብሮን የወደቀ አብሮን የተነሳ አይነት የዩቲውብ ቻናል ነው። እዛ ላይ ገብታችሁ ደግሞ እጅግ በጣም የሚያነሳሱ እጅግ በጣም ትምህርታዊ የሆኑ ተሞክሮዎቹን የምታገኙበት ነው። በዶሮ እርባታ ላይ ይሄ ቀረሽ የማይባል መረጃ ታገኙበታላችሁ። እዛም ላይ ሰብስክራይብ ማድረጋችሁን እንዳትረሱ ልጠቁማችሁ ብዬ ነው። የፌስቡክ ፔጅም አለ። እዛ ላይ አጫጭር መረጃዎችን ፖስት እናደርጋለን። የዶሮ እርባታ ለጀማሪዎች ይሰኛል። እሱ ደግሞ እንግዲህ እዚሁ ላይ ገብታችሁ እንግዲህ እነዚህ ሁሉ ቻናሎች እንግዲህ በቁጥር አንድነት የሚጠቀሱ ናቸው። ስፔሻሊ የዩቱብ ቻናላችን፣ ቲክቶክ ቻናላችን፣ የቴሌግራም ቻናላችን በቁጥር አንድነት መረጃን በማስተላለፍ እንግዲህ የሚጠቀሱ ናቸው። ብዙ ተከታይ ያላቸው ናቸው። መከታተላችሁ እንዳትረሱ። ከዚህ በተጨማሪ ታዲያ የእኛ ምርትና አገልግሎት የምትጠቀሙ መጠቀም የምትፈልጉ ካላችሁ በ0954621324 በ0969583022 ላይ እየደወላችሁ ሙሉ መረጃ ማግኘት ትችላላችሁ። ይሄ ቀረሽ የማይባል ስራ ነው በረገራችን ላይ የምንሰራው የዶሮ ቤቶ ቅዱሶቹን በኪራይ መልኩ እናቀርባለን። ጀማሪ ዶሮ አርቢዎችን እኛ ለእኛ ቅርበት ቅርበት እንዲኖራቸው አድርገን ቤት እናከራያቸዋለን፣ እናቋቁማቸዋለን፣ እናደራጃቸዋለን። በእጃቸው አንዲት ነገር ሳይነኩ ማለት ነው። እኛን መታዘብ ብቻ ነው ስራቸው፣ ቆመው ያዩናል። እኛ በነፃ ፉል ፓኬጁን ሙሉ ግብአቱን የትም ሳይንከራተቱ እናሟላላቸዋለን። ቅርብ ክትትልና ድጋፍ እናደርግላቸዋለን። ከእኛ አይለዩም። አብረን ጎን ለጎን ነው የምንሰራው። እኛው አካባቢ ላይ እኛው የምንሰራበት አካባቢ ላይ ነው የምናደራጃቸው። ከየትኛውም አካባቢ ላይ መታችሁ ወደ ዱከም አካባቢ ላይ መስራት የምትፈልጉ በቃ ምንም ማታወዳድሩን ዝም ብላችሁ የምትመርጡን። ስራችን ደግሞ ይገልጸናል። ሰርተን ደግሞ የምናሳይበት መንገድ ብዙ ነው። በትልቁ ዩቱብ ቻናላችን እንግዲህ በጣም በጣም ከድሮ ጀምሮ የሰራ ነው። አሁን ደግሞ ፓኬጁን እጅግ አሻሽለ ነው። የቱታ ቦቲ፣ መመገቢያ፣ መጠጫ፣ መድኃኒት፣ ቫይታሚን ሮቶ ብትሉ ሰራተኛ ብትሉ በቃ ማ ወደ 12 13 የሚሆኑ ግብአቶችን አሟልተን ነው ወደ እናንተ ይዘን የምንመጣው፣ እና ምንም አትቸገሩም። ቆማችሁ የምትታዘቡት አስተያየት መስጠት ብቻ ነው ቆማችሁ እንጂ ምንም አይነት ስራ አትሰሩም ማለት ነው። እኛን ሰርተን ሙያዊ በሆነ መንገድ ዘመናዊ በሆነ መንገድ እርባታውን አቋቁመን ዶሮዎችን አስገብተን ጤናቸውን ክትትል አድርገን ነው የምናስረክባችሁ ማለት ነው። ከዛም በኋላ ማስረከብ ብቻ አይደለም፣ ክትትልና ድጋፍ እኛ ጋር ታገኛላችሁ። የሰማንያ አራተኛ ዙር ስልጠናችን ደግሞ አሁን እሑድ ላይ ይሄ ቪዲዮ ከተለቀቀ ቅዳሜ ለቀዋለሁኝ እሑድ ዕለት ታገኛላችሁ ይህንም ውህድ ለመመዝገብ ትችላላችሁ። መመዝገቢያ አንድ ሺ ብር ከፍላችሁ ተከታታይ ሶስት ቀናት ነው የምሰለጡ ነው። ክፍያ ለአንድ ሰው አራት ሺ አምስት መቶ ብር ነው። የተግባር ስልጠና ነው ለተከታታይ ሶስት ቀን የሚሰጥ ነው። ለግማሽ ቀን ነው ዱከም ነው የምትመጡት። እንግዲህ ሙሉ መረጃውን ደግሞ በ0954612124 ላይ ማግኘት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ሰላም።